ውድ ቤተሰቦቻችን እንግዲህ በህታችን በዜድዬ ቤት አሸብርቀን ሸብረቅ ብለን መተናል ማለት ነው። እንግዲህ በየቤቱ ማሸብረቅ ስራቸው ሆነዋል፣ ተገኝተዋል ማለት ነው። የዜድዬ ቤት ደግሞ ቤታችን አይደለ? እንደፈለግንን ማሸብረቅ አለብን፣ እንዲሸብረረቅ ማለት አለብን ማለት ነው። እና ዜድዬ ይገባሻል፣ የኔ መልካም እህት፣ የኔ ጀግና እህት ወሌ፣ ወደፊት ወደ ኋላ የለም ማለት ነው። አንቺ ስጠፊኛ ያመናል እውነት ለመናገር ማለት ነው። እና እንግዲህ ትጅና እንደዚህ ጓደኛ ነው ማለት ነው። ፏፈን ተሽ እያሉ ነው ምን እንደሚለው እኔ ግራ ገብቶኛል። ውድ ቤተሰቦቼ ማለት ነው ብቻ በጣም ደስ ይላሉ ያምራሉ ማለት ነው። እውነት ከአይን ይጠብቃችሁ ከአይን ያውጣችሁ ማለት ነው። እነዚህ የዜድ ጠንበለል ህቶች የሩታና የአብርሽ ደሞ ጀግና ህቶች አልሸነፍ ባይቶን መቼም አይሸነፉም ማለት ነው። እንግዲህ ዛሬ በዜድ ቤት ቤት እንዴት ብቅ ሳንል እያሉ እንግዲህ እየተከሰሱ ነበር እኔ ደሞ ከምትከስብኝ እስኪ ዜድ ቤት ብቅ ላደርጋቸው ብዬ ነው ስታወቸው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ የዜድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን አልሐምዱሊላህ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ደግሞ በእያላችሁበት ደግሞ ዜድን በድዋችሁ በጸሎታችሁ አትርሷት ማለት ነው እና ሰብስክራይብ እያረጋችሁ ደግሞ ጉዞ ወዴት ወደ 20k ማለት ነው። በቅርቡ ደግሞ ለየት ያለ ፕሮግራም አለን ከዜድዬ ጋር ማለት ነው። በዜድዬ ቤት ፋፈን ተሽ እንላለን ኢንሻአላህ ሌስ ጎ ጎ ወደ አብርሽና ሩተ ማለት ነው። የኔ ጠንበለሎች እነዚህ ልጆች ሲያአምሮ ማለት ነው አእምሮባቸዋል እንዳጉድ ማለት ነው እና በዚው አጋጣሚ የዜድን ዩቱብ ላይክ ሽር ሰብስክራይብ እያረጋችው ቤተሰብ ሆኑ። እንግዲ ሰሞኑ ያው ትንሽ ቀዝቅዛለች የድ የዩቱብ ማለት ነው። በተቻላቸው አቅን በዋሳብ በቴሌግራም በይሞ ሽርሽር እያረጋቸው ሩተና የአብርሽ ት ጠንበለሎች ማለት ነው እንግዲህ በጣም ቦዝነናል። በነገራችን ላይ ዜድ በመጥፋቷ ማለት ነው እኔ ብዙም ጊዜ ባልሰቀልም እንኳን ከታች ሆኜ ስራ እየሰራው ሳዳምጣቸው በጣም ደስ የሚል ነገር ነበረ የምሰማው እና በቅርቡ ደግሞ ዜዴ ፋፈንተሽ ብላ እንደምትመጣለን ደግሞ ተስፋ አደርጋለሁ ማለት ነው። ዜዴ ብዙ አጋጣሚ አብሽር የኔ ቆንጆ፣ አላ ያሽርሽ የኔ እናት፣ ለበጎ ነው ሁሉም ነገር። አለ አንድን የሚወደውን ባሪያውን ይፈትነዋል ማለት ነው። ፈተና ያለ ነው ግን የሰው ልጅ አትፈትነኝ ወይም ደግሞ አትመመኝ አይባልም ብቻ አላፊ አያደርገኝ ብለሽ ድዋ አድርግልኝ የኔ ውድ ነገር። እና ይገባሻል ዜዴ ከዚህም በላይ ማለት ነው። ብዙ መልእክት ነበረን። እንግዲህ መልእክቱ ማለት ነው ለአንቺ የተላከ ብዙ ነገር ነበረን። መልእክቱ በሳት ዋን ነበርሽም፣ አንቺም ጠፍተሽ ነበር። ከዛም ደግሞ ያው ታቂያለሻ ዩቱብ የምንሰራኛ ቤጅ ይበዛብናል በጣም። አንዳንድ ቪዲዮ ፈቶዎች እና በዛ በዛ ምክንያት ተደልቶ ሆነው፣ ስለተደለተም ደግሞ በጣም ይቅርታ ዜድዬ፣ ከልቤ ነው ይቅርታ የምጠይቀው እንጂ የእኔ ውድ ነገር እና ይቅርታ፣ ይህም እንደምትጠ እንድትቀበይልኝ ደግሞ ተስፋ አድርጋለሁ ማለት ነው። እና በዚሁ አጋጣሚ ማለት ነው ዜድ ለምን ጠፋች እያላቸው ነበር። እንግዲህ በውስጥ ትመጣለች፣ በቅርብ ጋር ብቅ ትላለች። ግን እስከምትመጣ ድረስ ማለት ነው ሀያ ሺ ሰብስክራይብ መግባት አለባት አድል ቤተሰብ እውነት አስደስቷት ምክንያቱም ዜድዬ ደስተኛ ስትሆን ነው የምንፈልገው። በዚህ ዩቱብ ኔት ትልቅ ነገር ብዙ ታሪክ እንዲሰራበት ነው የምፈልገው። ምክንያቱም ከደከመችበት ማንጻር ከለፋችበት ማንጻር ሰው እንኳን ሞር እኛ መዳን ቤት በኢንተርኔት ምናምን ነው የምንጠቀመው። ዜድዬ ግን በራሷ ብር ኔት እየገዛች ምናምን ነው የምትጠቀመው። ይህንን አክል የለፋችበት ዩቱብ በቀላል እንዲቀር አልፈልግም። ትልቅ ደረጃ ደርሳ ታሪክ ሰርታ በቃ የተራባውን ስታጠጣ የጠማውን ስታመ- ስታሰራ በጣም በጣም ብዙ ብዙ ነገር ነው የምጠብቀው አገሯ ገብታ ማለት ነው ከእሷ ደግሞ ትልልቅ ትምህርት እንድንማር ነው የምፈልገው ማለት ነው እዚህ አጋጣሚ ዜዲ አንቺም ተስፋ መቁረጥ የለብሽም ተስፋ አትቁረጭ የኔ ውድ ነገር ሁሉም ይስተካከላል በጊዜ የማይስተካከል ቀን የለም እልፍ ካልሆን ልፍ ይገኛል ድሃ ሞኝ ነው ሞትም ይመኛል የሚባለው አይደል እና የእኔ ወደ ነገር ካለ አንጻር እንዳይደብርሽ፣ እኛ የሩታና የአብርሽ እክጠን በሌሎች አለን ከጎንሽ። መጪም ቢሆን አንቺ ልትከፊ አንፈልግም። ስቀሽ ብለሽ ብላሽ ብለሽ በቤት ስንስቅ የውስጣችንም ስናወራ ነው እኔ ደስ የሚለኝ ማለት ነው። በነገራችን ላይ እኔ አንዳንዴ ዜድ ጋር መጥቼ ሳወራ የሆነ ነገር ስናገር እኔ በጣም ደስተኛ ነው የምሆነው። ምክንያቱም በአንዳንድ ነገር ይከፋኛል፣ ይደብረኛል። የት ላው አንዳንዴ እንኳን እውነቴ ነው የምላችሁ ለሰው ልጅ ብቻ ደስታ ሳይሆን አብሸሪ፣ አይዞሽ የምለው ሰው ሶስት ቃላቶች የሚናፍቃቸው ሰዎች አሉ። አብሸሪ ያለውልሽ በርችልኝ የሚል ሰው ራሱ ይሄ ራሱ ትልቅ ስጦታ ነው። እኛ ካወቅ ነው ማለት ነው እና ዜድዬ ደግሞ ቤቷ ከፍታ እያንዳንዳችን ሀሳባችን ስታ ስትከፍት ሀሳባችን ስትቀበለን የኛ የውስጣችን ስትረዳን በብዙ እህቶች ደግሞ ተዋደን ተፋቅረን ተዋውቀን ብዙ ደረጃ የደረስን ልጆች አሉ። አሁን እነዚህ ሁለቱ ልጆች እኔ እንጃ በጣም ነው የሚገርመኝ። እንግዲህ የተገናኙት በአብርሽና በሩታ ነው ግን ጓደኝነታቸው እስከ እስከ ጥግ ድረስ ሂደዋል ማለት ነው። እንደዚህ አይነት በጣም ደስ ይላል። እንደዚህ አይነት ታሪክ ማለት ነው ባብርሽ እና በሩታ የተዋወቅ ነው ማለት ነው። እና ዜድዬ ምን ባብርሽ እና በሩታ ነው ያወኳት። ከዚህ በፊት አላቃትም ብዙዎች አላችሁ። እና ለዛ ለዛ ዜድዬ ይገባታል፣ ያንሳታል። ከዚህም በላይ አቅም ያቅመችሎ ብዙ ነገር ብሰራ ዜድዬ ደስ ይለኝ ነበር ግን ብቻ አንቺ ተስፋ አትቁረጪ። አሁንም እንደርሳለን። በቅርቡ ደግሞ የሚያስደስትሽ ነገር ደስ የሚልሽ ነገር በአብርሽ እና በሩታ ያገኘኋቸው እህቶች ታድያለው እስከምትሄ ድረስ ትደርሻለች ብዬ ተስፋ አደርጋለሁ። ጠብቂ ብቻ አንቺ ብቻ ከሁሉም ነገር ሰላሞኝ ልኝ ማለት ነው እና ውድ ቤተሰቦቼ የዜድን ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እናንተን አላህ ይጠብቅልኝ፣ አላህ የፈለጋችሁትን አሟልቶ ልታደርጉ ለሀገራችሁ ያብቃችሁ። ሀገራችን ላይ ደግሞ ተሰብስበን አንድ ላይ ምን ይታወቃል። ያለ አሰራ ማለት ነው ለምኑኝ እሰጣችኋለሁ ብሏል እና የለመነ ሁሉ ነገር ያሳካልናል ብዬ ተስፋ አድርጋለሁ ማለት ነው። የሰው ልጅ ዋነኛውም ነገር ትዕግስትና ሰብር ነው የሚያስፈልገው። ሰብር ካለ በሁሉም ነገር ይደረሳል እና የዜድና የእኔ ቤተሰቦች የሁላችንም ቤተሰቦች ማለት ነው ይህንን ከተወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ዜድዬን አስደስቶኝ እላቸዋለሁ ማለት ነው። ዜድዬ ደግሞ በቅርቡ መታስ ልንስቅ፣ ልንጫወት ቤቷን እንደምትከፍትልን ደግሞ በተስፋ አደርጋለሁኝ። እናም ትመጣለች ዜድዬ፣ አትቀርም፣ ብዙት ማትጨናነቁ የኔ ቀንበለል እህት ዜድዬ፣ የኔ ጀግና እህት፣ ለምን ብለሽ ለማን ብለሽ? እና ሁሌም ወደፊት ነው እንጂ ወደኋላ የለም እንዴ። በአብርሽ እና በሩታ ትማሪኝ ዜድዬ እና ዜድዬ በጣም ነው ምንወደሽ፣ በጣም ነው ምናከብረሽ፣ የኔ ልብት፣ የኔ ጀግና፣ የኔ አንበሳ፣ የኔ ማት በገሪ ማለት ነው። እና ሁሌም ሳቅልኝ፣ ሁሌም ፈገግ በይልኝ ከእህቶችሽ ጋር ማለት ነው። በነገራችን ላይ በዚህ ብዙ እህቶች ያገኘኋቸው እህቶች አሉኝ። እና በእሷ በጣም ብዙ ጊዜ የምስቅበት ኮሜንት አለ። እስካሁን ቆርጬ በስልክ አስቀምጬዋለሁ። እና ይሄን ራሱ ማግኘት ማለት መታደድ፣ እውነት የሰውን ፍቅር ይስጠን ማለት ነው። እና የዜድዬ የኔ የሁላችንም ድንቅ የሆናቸው ቤተሰቦች የነበረን ቆይታ ይሄን መስል ነበር። በቀጣይ ደግሞ በአሪፍ ነገር፣ በጥሩ ነገር፣ በሚያዝናና ነገር፣ በሚያስቅ ነገር ዜዲ በራሷ ቤት በራሷ አንደበት ብቅ ትላለች ብዬ እጠብቃለሁ። ባይ ባይ። ሰላም አሉ።